ለምንድነውስ? ለድራማ ለዩቱብ ለገንዘብ ብዬ ሚኪን ባሌ አድርጌ ምናምን ደብቄያችሁ ለእናንተ ድራማ እየሰራሁባችሁ ነው ማለት ነው? በእናንተ አስተሳሰብ እኔ ለቀጣይ ህይወቴ አላስብም፣ ብቻ አይደለም ለልጄ አላስብም። ቤተሰብ ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድ የምርቀኝቶች ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቅንገ አልሐምዱሊላህ፣ ሌላ ልሐምድ፣ ሁሉም ሰላም ነው። እንግዲህ እማማ ጮቤ ደስታሽ ደስታችን ነው። መብሩክ ብለናል። እንዳያችሁት አገባው ብላ ፎቶ ለጥፋ ነበርና ብዙዎቻችን ለኢትዮ ሽቀላ ነው ለድራማ ነው ምናምን ምናምን እያልን እንግዲህ በኮሜንት እስኪ በቃ ድረስ አግባ ተናግረ ነበረ ያው በፍትፈታም የፈተፈተም አለ ወንም ቀረም መማማጮ እኔ የምሬን ነው። ለምን እቀልዳለሁ? እንዴት እቀልዳለሁ? ልጅስ ምናምን ብላ አምራለች። የምር አምራለች። ደሞልቃትም ሕይወት አይቀጥልም ብላችሁ ነው የምታስቡ? ወት ይቀጥላል። ብቻ አይደለም ማየውን ገባቸ አደለ ራሴ ብቻ አይደለም ማየው የዛሬ ማግኘትን ብቻ አይደለም ማየው ይህ ነገንም ጭምር ነው። እና ትክክል ናቸው ያን አባባሏ ህይወት ይቀጥላል። አንዷ አልተሳካም ማለት ሁሉ አይሳካም ማለት አይደለም። ገባችሁ አይደል? እልፍ ሲሉ እልፍ ያለ ይገኛል ነው። እንዲሁም አንዳንዴ፣ አዎ አላህ ያለው ቢሆን ኑሩ። ምንም እንደ መጀመሪያ የመሰለ ነገር የለም። በመጀመሪያ ከመጀመሪያ ባለቤት ጋር ሆኖ ልጅን ማሳደግ የመሰለ ነገር የለም። ግን ደግሞ ካልሆነ ካልሆነ ደግሞ አልሆንም ነው በቃ። መፋታት እንዳለው ሁሉ አንዳንዴ ማለት ነው። መሞት መወለድ እንዳለ ሁሉ መሞት አለ። መጋባት እንዳለ ሁሉ መፋታት አለ። መታመም እንዳለ ሁሉ መሻር አለ። እንደዚህ ነች፣ በቃ ዱኒያ እንደዚች ስለሆነች ድረስ ስለዚህ እማማ ጬቢ ትክክለኛ ውሳኔ ነው የወሰነች። በቃ ማለት እኛ ማለት አትፍረጁብን። እማማ ጬቢ እኛ ራሱ ውሸት ነው ድራማ ነው ብንል አትፍረጅብን። ምክንያቱም ብዙ እንደዚህ ነው ያን የምናየው ነገር በብዛት እንደዚህ ምናምን ስለሆነ የእውነቱ ሆኖ እስከምናገኝ ድረስ እንደዚህ እንላለን። ዋናው ነገር ለአንቺ ይመችሽ እንጂ እኛ አወራን አላወራን ምንም አይደለም። ህይወትን የምትኖሪያት አንቺ ነሽ፣ ቤትሽን የምትመሪያት አንቺ ነሽ፣ ኑሮሽን የምትኖሪ አንቺ ነሽ። እኛ ኢትዮጵያ ያለንም ለኢትዮጵያችን ድምቀት፣ ሌሎች ኮሜንት ምንጽፍ ደግሞ ኢትዮጵያ ያለንም ለኮሜንቱ ድምቀት፣ ለኮሜንቱ ድምቀት ብለሽ ያዥው እንጂ ያ ሰው የተናገረ ሁሉ እውነት ነው ማለት አይደለም። አላሳይም ካልሽ ደግሞ መብትሽ ነው። እኛ እንግዲህ በግድ አሳይን አንል። ባለቤትሽን አላሳይም ካልሽ መብትሽ ነው። ግን አንዳንዴ እውነቷ ነው። ለምን መሰላችሁ? አሁን እሷ ባጠፋችው ጥፋት ለማለት ዩቱብ ላይ ስትኖሩ እንግዲህ ጥፋትም እውነትም ውሸትም ታደርጋላችሁ። በዛ የተነሳ የእሱም ፎቶ ለጥፎ እሷ እንዳለችው በእኔ ስህተት የእሱን ፎቶ ለጥፈው ቪዲዮም ሰርተው ምንም ብለው እሱን እንትን እንዳይሉት እንዳያሸማቀቁት አይነት ነገር ያኔ ለእሱ ያላትን ክብር ነው በነገራችን ላይ የገለጠች። ስላሳየችው ተከበረ ማለት አይደለም። በቃ እንደውም ስለተገነችው እንደ አከበረች አድርጋት። አንዳንዴ እዩልኝ እዩኝ እዩኝ በሀገራችን አባባል እንኳ ማለት ነው፣ እዩኝ እዩኝ ያለ ገላ ሸሽጉኛ ያመጣል የሚባል አባባል አለ። ስለዚህ አንዳንዴ ሁሉንም ነገር እዩልኝ ማለት እውነት ነው። እኛ ቤተሰብ ነን፣ ያው ዩቲዩብ ሰብስክራይብ የምናደርጋቸው እነሱ ቤተሰብ ነን ብለን እነሱን ለማገዝ ምናምን፣ ለመተጋገዝ ነው አይደለም። ግን ደግሞ አንዳንድ አላግባብ የሆነ ነገር፣ ለራሳችን የምንኖረውን ነገር የግድ ልጅ ባሏን አሁን ማሳየት አለባት ብለን አናምንም። ሆነም ቀረም ጮቤ እንግዲህ የምር ነው ብላለች የምር ነው ብላለች። ይቅናሽ፣ ደስ ብሏታል ደስ ብሏታል። ይመቸት የምትሉ ሰዎች እኔም አናዳችሁ ምናምን አይ፣ እውነቱ እኮ ይሄ ነው ብዬ እንዳሳያችሁ ፈልጋ እንዳሳያችሁ ፈልጋችሁ ታይ አታሳይም፣ በቃ አታሳይም። እንኳን ደስ አለሽ፣ ደስታሽ ደስታችን ነው። እንግዲህ እንኳን ደስ አለሽ። ግን አንዳንዴ እንደዚህ አሁንም እሱንም አላሳይም እንዳልሽም እሱንም አላሳይም እንዳልሽም ሁሉ ሌሎችንም ነገር ትግን ብታረጊያቸው አሪፍ ነው፣ ካሳይ ምናምን። ምክንያቱም ያለፈውን ነገር ዝቅ ለማድረግ የአሁኑን ከፍ ለማድረግ እንዳይሆን፣ በቃ አንድ ሰው እስከ በጥሩ ነገር እስከኖረ ድረስ ጥሩ ነገር አሳልፈዋል። ያኛውን ቢሆን የልጅ አባቷን አይደል፣ ስለዚህ የሆነ የልጅ አባቷን ዝቅ ለማድረግ ይሄኛውን ከፍ ለማድረግ የምንጠቀምባቸውን ነገር ባናቆም አሪፍ ነው። በቃ አሁን እኔ የልጅ አባት አለኝ አይደል፣ ተለያይተናል። ግን የልጅ አባት ምንም እንዲሆን አልፈልግም፣ ክፉውንም ማውራት አልፈልግም። ገባችሁ አይደል? በቃ ለልጁ ሲል ይኖርለት፣ ለልጁ ሲል ረጅም ዕድሜ ጤና ይስጠው። ስለዚህ ማማ ዝናሽም ጮቤ ማለት ነው። ያኛውን ቢሆን የልጅና የልጅ አባት ስለሆነ አንዱን ከፍ ለማድረግ አንዱን ዝቅ ለማድረግ እንዳትጠቀሚበት በእህትነት እመክራለሁ ማለት ነው በቃ። ይሄ ይሄ ስትጀምሪው ያኛውም እንደዚህ ነበር። ገባሽ አይደል? ያኛውን መጀመሪያ ላይ ፍቅርም ብለሽ ጀምሪው ምንም ብለሽ ጀምሪው። ከቢኔ ጋር የነበረሽ ነገር አይተና ስታለቃቅሽ ምናምን እኔ እኮ ወዶ ነበር እኔ እኮ ምናምን ዩቲዩብ ላይ ተቀምጧል ጎርጉረን እንዳናወጣልሽ ወደታች ቪዲዮ ላይ ተቀምጧል። እኔ እኮ እኔ እኮ እኔ እኮ ብለሽ የአረብ ሀገር ስራሽን አቋርጠሽ የመጣሽበት ትዳሬ ብለሽ ምን ብለሽ ያኔ አምነሽበት ፈልገሽበት ነው። ስለዚህ አሁን ስለ ተፋታሽ ብቻ ይሄኛውን ከፍ ለማድረግ ያኛውን ዝቅ ለማድረግ የምትጠቀሚያቸው ነገሮች ካሉ እነዚህ ጥሩ ትክክል አደሉ። በቃ ሆነም ቀርም ቢን የልጅሽ አባት ነው አለቀ። አሁን የሚያገናኛቸው ነገር የለም ግን ዝኾነ ነገር ልትናገሪ አይገባ። ካሰይ ሰውን መግደት ጥሩ አይደለም። መጨረሻችሁ ያምራል ማለት ነው። ትክክል እኛ ህን ጊዜ ሰጥቼ ካወራኋቸው፣ አሁን ደግሞ ቀጣዩ ከባለቤቴ ጋርም ማሳለፍ ይሆናል። ከዛን ደግሞ አሳልፌ ፏ ብትን ለማንኛውም እንዳያቸኋቸው ነው። ቪዲዮን እንግዲህ እኔ እስከ መጨረሻው ነው ያየሁት። በነገራችን ላይ ቪዲዮውን አስራ ሁለት ደቂቃ ነው፣ በጣም ረጅም አይባልም። እስከ መጨረሻው ነው ጽ ነው ያየሁት። ጥሩ ነገር አሳልፈዋል። ባለችው ነገር ባለችው ነገር በቃ ፏ ብትን ብሎ ማሳለፍ ነው። ባለችው ነገር ተብቃቅቶ የሰው ልጅ ዋን ነው ፍቅሩ ነው አይደል የሚባለው። ስለዚህ ባለው ነገር ጥሩ ነገር እያሳለፉ ነው። ቀጣዩም ጥሩ እንዲሆንላት እንመኛለን። በቻልኑ አቅም እንዳላችሁ ለሰው ለሰው ሀይር መመኘት አሪፍ ነው። ለሰው ጥሩ ነው መመኘት አሪፍ ነው። ስለዚህ እማማ ዝናሽ ደስታሽ፣ እማማ ጮቤ ማለት ነው። እማማ ጮቤ ኢክራምቲዩ፣ ደስታሽ ደስታችን ነው ብለናል ይቅናሽ መልካም የትዳር ዘመን ይሆንልሽ መልካም ጋዎች የሆንልሽ እውነትም እንዳልሽው እንግዲህ ባሌን አላሳይም ብትሞቱ አሁን እኮ እንደዚህ እንደዚህ ብላችሁ በግድ ባሌን እንዳሳያችሁ ፈልጋችሁ ነው ምናምን ብላለች ተይው አታሳይን እናንተ ልመዱ እንጂ እኛ አየ ነው አላየ ነው ምን ያደርግልናል እኛ እናገበው ያገባሽው አንቺ ነገ ወይ ያገባሽው አንቺ፣ አየነው አላየነው ምንም ይሰራልን ነገር የለም። ዋናው ላንቺ ይመችሽ ማለት ነው። እንደዚህ ብዙ ሰዎች ነን፣ ግን የግድ ካላየን ብለን የምናፈጥ ማለት ነው። ማን ነበረች አርቲስት ፍሬያት የማነ ትመስለኛለች። እና በእናቶች ቀን ልጇን ይዛ ልጇን ፊቱን አላዞረች፣ እና እሷ እየታየች ትስትል ነበር። ልጁ ይታያልኩ ልጁ በጣም ሙሉ ጤነኛ እንደሆነ ይንቀሳቀሳል፣ ይስቃል፣ ይጫወታል። ያኔ ይታያችኋል። ግን ለምን ፊቱን አላሳየሽንም? ብለው ፊቱ ጤነኛ አይደለም እንደ ይላሉ። ወላሂ አንድ ቀን እኮ መጫወቻ ቦታ ይዘው ህዳ ስታስት እያጫወተችው ያየን ነው። አይናችን በአይናችን በብረቱ ቻናሏ ላይ ራሱ አለ አባቱ ይዞት ምናምን አለ። ፎቶ የክርስትና ነው ምናምን የሚባሉ የዛኒ ሁሉ ይታይ ነበረ። እኔ ለምን አሁን በዚህ ቪዲዮ አላሳየሽንም? ብለው ፊቱ ይላሉ። ወላሂ ሁሎች ፊቱ አይታይም እንዴ ፊቱ ህመምተኛ ነው እንዴ ፊቱ ጤነኛ አይደለም እንዴ ምናምን ቆይ ምንድነው የሱ ፊት ለማየት ይህን ያህል ዘፍ የሚያደርገን ምንድን ነው በቃ ስለ ልጇ ሰው ታውቃለች አይደለ ልጇ ደግሞ ከዚህ በፊት አይተነዋል ምንም ችግር የለበትም ደሞ እኮ ይታያል የግድ ፊት ለፊት ካሜራው እንደዚህ አይኑ ላይ ካላፈጠጠ ነው እንጂ ሲንቀሳቀስ ወደኛውም ሲገላበጥ በዚህኛውም ሲገላበጥ ይታያል። ግን አይኑን ካላወጣ ነው ነው መሰል አይኑን ጎርጉረን አይኑ ላይ አይኑ ካልገባን የሚለው ነው እንጂ ይታያል። ስለዚህ ለምንድን ነው የግድ መታየት አለበት ብለን እኛ የምናንገራግር ማለት ነው። ለማንኛውም ጬቢ መልካም ጋብቻ ይሁንልሽ። የማማ ጬቢ ያማረ የሰመረ እንዲሆንልሽ ተስፋችን ነው። እንግዲህ እኛ ባታሳይንም ችግር የለም ዋናው ነገር ለአንቺ ይመችሽ እንጂ እና ውድ ቤተሰቦች እስኪ ስወዳችሁ ላይክ ሸር ሰብስክራይብ አድርጉኝ ፕሊስ ፕሊስ። እስቲ ኔ የታችሁ አይደለም እንደ ስቲ ልደግ ልመንደግ፣ በቃ ልደግ ልመንደግ። አምሳ ሺ መቶ ሺ ሰብስክራይብ እስቲ ልባ ይሄ የሁለት ሰዓት ሁለት ሺ ቁጭ ብዬ ቀረውላችሁ እኮ ዩትዩብ ይክፈለይ በቃ ሰድጉኝ፣ በቃ ሰድጉኝ። እንዲ ለማንኛውም ስለምሰጠኝ ኮሜንቶች አስተያየቶች ከልባ አመሰግናለሁ። በድጋሚ በድጋሚ እማማ ጬቢ መልካም ጋብቻ ይሁንልሽ ብለናል። ልመጅ ክበጅ ውለጅ ብለናል። በቻልሽ አቅም እንግዲህ እውነትሽን ነው። ሰተር አድርገች ተቀመጭ ባልሽን። አንቺ ደግሞ በቻልሻ አቅም መጠሽ ዩትዩብ ሽን ስራሽን ስሪ እላለሁ። ወዳችኋለሁ ቤተሰብ በድጋሚ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ላይክ ሸር ሰብስክራይብ ፕሊዝ።